በዚህኛው የዝውውር መስኮት በጣም በርካታ የሚባሉ ክለቦች የሚፈልጉት ተጫዋች መሆኑን ተረጋግጧል። በተለይ በተለይ ደግሞ ማንቸስተር ዩናይትድ፣ ሊቨርፑል እና ቶትናቦ ስፐርስ የዚህ ተጫዋች ፈላጊ ናቸው። በዚህ ሰዓት ላይ ወርልድ ክላስ ከሚባሉ የፊት መስመርጫዎች መካከል አንዱ በበርንሞዝ የሚገኘው አንቶኒ ሴሜኞ ጉዳይ ቀዳሚውን ስፍራ ይይዛል። 65 ሚሊዮን ፓውንድ የትኛውም ክለብ ይህንን ተጫዋች የሚፈልግ ከሆነ ለዚህ ተጫዋች ዝውውር የውል ማፍረሻ ገንዘብ ማቅረብ የሚጠበቅበት ይህን ያህል ብቻ ነው። ታዲያ አሁን ባለ ሁኔታ የትኛው ክለብ ይህንን ተጫዋች የማስፈረም እድል አለው የሚሉት ጉዳዮች፣ ከዛ ባለፈ ደግሞ እኛ ለፕሮግራማችን ስንል ከማንቸስተር ዩናይትድ ጋር በማገናኘት ጉዳዩን ለማንሳት እንሞክራለን። ለምሳሌ ማንቸስተር ዩናይትድን በተመለከተ በዚህኛው የዝውውር መስኮት ይፈልጋቸው ከነበሩ ጫዎች መካከል አንዱ የነበረ ነገር ግን ቀደም ብሎም ጭምር ማንቸስተር ዩናይትድ ይህንን ተጫዋች ወደ ክለቡ ለማምጣት ጥረቶችን ጀምሮ የነበረ ነገር ግን ያልተሳካና ኋላ ላይ ደግሞ አሁንም ባለበት ነባሪ ሁኔታ እልባት ካላገኙትና በዚህ ሁለት ቀን ውስጥ ደግሞ ስሙ ከነዚህ ሶስት ቀደም ሲል ካነሳናቸው ክለቦች ጋር ተያይዞ እየተነሳ የሚገኝ የተጫዋች ስም እንደሆነ የተመለከትን ነው። ስለዚህ ምንድን ነው ቀጣዩ ጉዳይ የሚለውን ማንሳት ያለብን ይመስለኛል። በአውሮፓ እየተመለከትናቸው ካሉ በጣም አስደናቂ ከሚባሉ የዚህ ውድድር ዓመት ቁልፍ ከሚባሉ ብሎም ደግሞ በአውሮፓ ብቻ አይደለም፣ በጋናም ምናልባት ቀጣይ በአፍሪካ ዋንጫ የሚያሳልፈው ቆይታ ታይቶ ከዛ ባለፈው በዓለም ዋንጫም ጭምር የአፍሪካ ምርጡ የመባለንም ጭምር እድል ያገኛሉ ተብለው ከሚጠበቁ ተጫዋቾች መካከል አንዱ እንደሆነ ይታወቃል። እንግዲህ በዚህኛው የዘወር መስኮት በርሞዝ ወደ 200 ሚሊዮን ፓውንድ የሚጠጋ ገንዘብ ተጫዋቾችን በመሸጥ ገንዘብ ሲያገኝ፣ ይህ የ25 ዓመት ተጫዋች አንድ ጥያቄ ወንም ጥርጣሬ ነበር። ቡድኑ እንደ ቡድን እንደ አዲስ ሊገነባ የሚሄድበት ርቀት፣ እንዲህ አይነት ኮከቦችን በቡድን ውስጥ ለማቆየት ክለቦች እድል ላያገኙ ይችላሉ የሚሉ ሀሳቦችም ጭምር ይነሳባቸዋል። እና ከዚህ አንጻር ከተመለከት ነው የሆኑ ጥያቄዎችም ጭምር የሚነሳበት ቡድን ግምት ነበር። ነገር ግን ከዛ በተቃራኒው ደግሞ በዚህኛው ውድድር መስኮት በጣም በጣም አስደናቂ የሚባልን ቆይታን እያሳለፉ ከሚገኝ ተጨዋቾች መካከል አንዱ ሆኖ ተመለከት ነው። ምናልባት እሱም ጭምር እንደሚናገረው በሰንዳይ ልግ ይጫወት የነበረ ለወራት ያህል እግር ኳስን መጫወት አቁሞ የነበረ ደግሞ ፈጣሪውን በጣም የሚያመሰግን ኋላ ላይ ደግሞ እንዲሁም ምናልባት ወደ አውሮፓ በሚያደርገው ጉዞ ውስጥ ከአባቱ ጋር በነበሩት ቆይታዎች የአለክስ እንደነበረም ጭምር ይነገራል። አንዱ በዚህ ሰዓት ላይ እንዴት ይህን አይነት ትልቅ እድል ላገኝ እችላለሁ የሚሉ ሀሳቦችም ጭምር ሲነሱበት የነበረ ተጫዋች እንደመሆኑ መጠን እና ከአምስት ዓመት በፊትና ከአምስት ዓመት በኋላ ያለው ተጫዋች ፍጹም የተለየ ነበር። ባለፈው የውድድር ዓመት በሲዝኑ በአጠቃላይ 11 ጎሎችን አስቆጥሯል። ይህንን ከተመለከትን ባለፉት 13 ዓመታት አካባቢ በአጠቃላይ በእግር ኳስ ኬደሩ ከነበሩት ቆይታዎች አንጻር የዚህን ያህል ተሳትፎ የነበረው ተጫዋች አይደለም እና ዘንድሮ ደግሞ ሲዝኑን የጀመረበት መንገድን ከተመለከታችሁ ከብዙዎቹ የፕሪሚየር ሊጉ በጣም ጥሩ ከሚባሉ ቡድኖች አንጻር ከተመለከት ነው በጣም በጣም ፐርፌክት የሚባልን ተጫዋች ሆኖ እያስተዋልነው እንገኛለን። ለምሳሌ በብሪስቶል ሲቲ በነበረበት ሳት 2017 ተጫዋቹ እንዲሁም ጥሩ ጊዜን ካለ ማሳለፈው የተነሳ ወደ ባዝ ኒውፖርት ነበር በውሰት ማቅናት የቻለው በተመሳሳይ ከዛ በኋላ ወደ ሰንደርላንድ ከዛ በሮቢንስ ቡድን ስር በ2021 ወደተጠራ ተመለከት ነው ነበር ከዛ በኋላ በጃንዋሪ 2023 ደግሞ በ10 ሚሊዮን ፓውንድ ወደ በርንሞዝ የመጣበትንም ጭምር ደግሞ አስደናቂ ከዛ አንዶኒ ኢራዎለ ከመጡ በኋላ የዚህን ተጫዋች ኮንፊደንስ በጣም ያሻሻሉና የጨመሩ ሰው መሆናቸውን በደንብ የሚዘነጋ ጉዳይ አይደለም። ምናልባት የኚህ የ43 ዓመቱ አሰልጣኝ የእሳቸው ፕሮዳክት በደንብ እንደሆነ በተደጋጋሚ የተነገረላቸው ይገኛል ምክንያቱም ከ ጋሪ ኦኔል መሰናበት በኋላ ይህንም ቡድን በጣም በተሻለ መልኩ እንዲጓዘም ጭምር እያደረጉ አሰልጣኝ እንደመሆናቸው መጠን የዚህን ተጫዋች የእግር ኳስ ኬሪየር ወደ ተሻለ ጭምር ማደግ እንዲችልም ጭምር ያገዙ አሰልጣኝ ናቸው ማለት ነው። ስለዚህ በዚህ ውድድር ዓመትን በተመለከተ በእስካሁኑ ቆይታዎቹ በስድስት ምናልባት ባለፉት 11 ጨዋታዎች ስድስት ጎሎችን አስቆጥሯል። በጣም ጥሩ ሊባል የሚችል ስታትስቲክስ ነው ያለው። ሶስት አሲስቶችን አድርጓል። ይህም በቡድኑ ውስጥ ካሉ ቀዳሚ ተጫዋቾች መካከል በግንባር ቀደም ሊቀመጥ የሚችል ነው። ሶ ዘ አትሌቲክ እና ዳቪድ ኦርንስቴን አንድ መረጃ አጋርተዋል። አሁን ይህንን ተጫዋች በርነማውዝ ማቆየት የሚችሉባቸው እድሎች ያላቸው አይመስልም። ስለዚህ ከዚኛው የጥሬ ተጫዋች የዝውውር መስኮት ጀምሮ ተጫዋቹን እስከ ክረምት ድረስ ባለው የዝውውር መስኮት እንደሚያጡት የተረጋገጠ ጉዳይ ይመስላል። ለዚህም ነው ክለቡ የዚህ ተጫዋች ውል ማፍረሻ፣ የትኛውም ክለብ ይህንን ተጫዋች ማስፈረም የሚፈልግ ከሆነ 65 ሚሊዮን ፓውንድ ማምጣት ይኖርበታል የሚል ሀሳባቸውን ያነሱትና? እስከ 2030 ድረስ ደግሞ በዚህ ክለብ ውስጥ የሚቆይበት እድል አለ። 65 ሚሊዮን ፓውንድ እጅግ በጣም ትንሽ ነው፣ አሁን ባለበት ነባራዊ ሁኔታ። ምክንያቱም በእንደነ ኢሊያ ዛባርኒ፣ ሚሎስ ኬርኬዥ፣ ዲን ሃውሰን ያሉ ተጫዋቾች በፓሪስ ሴንት ጀርመን፣ ሪያል ማድሪድ እና ሊቨርፑል ሲሸጡ ክለቡ በጣም ጠንቅቆ የሚያውቅ ነው። ቀደም ሲልም እንዳነሳ ነው ወደ 200 ሚሊዮን ፓውንድ የሚጠጋ ገንዘብ በዚህ የዘወር መስኮት ክለቡ ሲያገኝ ተጫዋቾችን በመሸጥ እንዴት ገንዘብ ሀብት ማምጣት እንደሚችልም ጭምር የሚያውቅ ክለብ መሆኑን ስንረዳ ምናልባት አስፈላጊ የሆነውን ተጫዋች ሲሸጡ የሚያገኙት ገንዘብ ምን ያህል ሊሆን እንደሚችልም ጭምር ይታወቃል እና ማንቸስተር ዩናይትድ ለምንድነው ይህን ተጫዋች የፈለገው የሚለውን ጥያቄ ስናነሳ፣ አንደኛው በጣም ኢንተለጀንት ነው። የአቅም ጥያቄ የማይነሳበት በሁለቱም እግሩ በደንብ ኳስ መጫወት የሚችል በዚህኛው ሲዝን ብዙ ኳሶችን በመያዝ ከተመለከትናቸው ግንባር ቀደም ተጫዋቾች መካከል አንዱ ነው እና ኳስ ይዞም ጭምር ደግሞ የተጋጣሚ ሳጥን ውስጥ በመግባት ሂደት ውስጥ በተደጋጋሚ ከተመለከትናቸው እና ፈጣን ከሚባሉ የፕርሜር ሊጉ ተጫዋቾች ውስጥ አንዱ ነው እና ሩበን አሞሪም እንዲህ አይነት ተጫዋቾችን ደግሞ በጣም የሚወዱ አይነት አሰልጣኞች ናቸው። ከሰለፍነው የደደር ዓመት ጀምሮ በተለይ የማጥቃቱ ላይ ተሰፊ ክፍተት የሚነሳበት ቡድናቸው እንዲህ አይነት ተጫዋቾችን መያዝ ይፈልጋሉ። ማንቸስተር ዩናይትድ አይነት ተጫዋች ቢያገኝ እንዴት ባለ መልኩ ሊጠቀሙ ይችላል? ሶስት አራት ሶስት በሚጠቀሙበት የጨዋታ ፎርሜሽን ውስጥ ከሶስቱ አማካዮች የግራውን መስመር ይዞ እንዲያጠቃ የሚፈልጉት የአማካይ ስፍራ ተጫዋቻቸው እንዲሆንላቸውም ጭምር ይፈልጋሉ። ማን አሰልጣኝ ሩበን አሞሪም። ቅድም እንዳልነው ደግሞ አንድ መዘንጋት የሌለብን በሁለት እግሩ የሚጫወት ተጫዋች እንደመሆኑ መጠን ከፊት መስመር ላይ ካሉ ሶስት ተጫዋቾች ይበልጥ ሮቴት በማድረግ የሚያጫወቱት፣ እንደ ዊንግ ባክ ወደኋላ ተመልሶ ቡድኑን ማገልገል የሚችል በተጋጣሚ ሳጥኖች በተደጋጋሚ የሚገኝ ከዛ ባለፈ ደግሞ ይበልጥ ተከላካዮችንም ጭምር በሚያደርጋቸው ድሪብሎች ማሸነፍ የሚችል ተጫዋች እንደሆነ ስትመለከቱ ምናልባት ለፕሪሚየር ሊጉ አዲስ ያልሆነ በፕሪሚየር ሊግ ውስጥ ራሱን በደንብ ፕሮቨን እያደረገ የሚገኝ እና ከጊዜ ወደ ጊዜ ደግሞ ያሉት የሜዳ ላይ ተጽዕኖ መፍጠሩ በጣም እየተሻሻሉም ጭምር እየመጡ ስለመሆናቸው እየተመለከትናቸው ነው። አሁን በፕሪሚየር ሊግ ውስጥ ከሚገኙ በጣም ሴሌክቲቭ በጣም የተመረጡ ከሚባሉ ሙከራዎችን በማድረግ ጎሎችን በማስቆጠር ለካውንተር አታክ በጣም የተሻለ ብለን ከምናነሳቸው ውስጥ አንዱ በአታኪንግ ትራንዛክሽን

ከመከላከል ወደ ማጥቃት በሎብሎክ በሚጫወት ቡድን ውስጥ መልሶ ካውንተር አታኮችን ተግባራዊ ለማድረግ የትራንዚሽን የእግር ኳስን ያጫወትን መንገድ በጣም በተሻለ ፕሮዳክቲቭ የማድረጉን ጉዳይ ስንመለከት በጣም ፐርፌክት ከሚባሉ የፕሪሚየር ሊጉ ተጫዋቾች መካከል አንዱ ነው እና በ2022/23 የውድድር ዓመት በዘጠና ደቂቃዎች ውስጥ የነበሩት ቆይታዎች አንድ ነጥብ አንድ ሙከራ ብቻ ነበር የተጫዋች የሚያከናውነው እና ይሄ ከአንድ ዓመት በኋላ በ2024 የውድድር ዓመት በየጨዋታው ሶስት ሙከራዎችን ያከናውናል። ባሳለፍነው የውድድር ዓመት በእያንዳንዱ ጨዋታ 35 ሙከራዎችን ያከናውናል። ይህ ዘንድሮ ከተመለከትነው በቁጥር ያነሰ ነው ግን በጣም ደግሞ ፕሮዳክቲቭ ሆኖ የተመለከትነው ዘንድሮ ነው። ወደ አንድ ነጥብ ዘጠኝ ሙከራዎችን በየጨዋታው ያከናውናል። ይህንን ሙከራ ግን ሲያከናውን በዚህ ውድድር ዓመት 14.4 ያርዶችን ብቻ ከጎል ውርቆ የተመለከትንባቸው አጋጣሚዎች ናቸው። ይህ ማለት በግራው መስመር የአማካኝ ስፍራ ተጫዋች አለም በግራው መስመር የፊት መስመር ተጫዋች ሆኖ የሚጫወጥ ለ16 ከ50ው ሳጥን ውስጥ ማለት ነው። ከዛ ጠርዙ ላይ በመገኘት በተደጋጋሚ ይህንን አይነት ሙከራዎች ማከናወን የሚችል ተጫዋች ነው። ገና ደግሞ 25 ዓመቱ ላይ እንደ መገኘቱ መጠን በጣም ወጣት ነው። ከኳስ ጋርም ከኳስ ውጭም ተጫዋቹ ፐርፌክት ሲዝንን እያሳለፈ የሚገኝ ቡድን ተጫዋች እንደመሆኑ መጠን ማንቸስተር ዩናይትድ ይህንን ተጫዋች በእንዲህ አይነት ምክንያቶች ይፈልጉታል። እንደምታውቁት ማንቸስተር ዩናይትድስ አሁን በዝውውር ሂደት ላይ ይህንን ተጫዋች ማግኘት የሚችልበት እድል አለ። ለምሳሌ አንዱ የሚነሳው በክረምት የተጫዋች የዘወር መስኮት ወደ 200 ሚሊዮን ፓውንድ የሚጠጋ ገንዘብ ቡድኑ አውጥቷል። ምክንያቱም እነዛ የአማካኝ ስፍራ ተጫዋቾች ቡድኑ ለምሳሌ ብሪያን ኤምቤሞ ማቲያስ ኩኛ፣ ከዛ የቡድኑ ግብ ጠባቂ ሴኔ ላመንስ፣ እንዲሁ ደግሞ ቤንጃሚን ሴስኮን ሲያመጣ ቡድኑ ለተጫዋቾች ያወጣው ገንዘብ በጣም ብዙ ነው። አሁን ደግሞ ይህንን ተጫዋች ለማምጣት ገንዘብ አለ ወይ አንዱ አንዱ ለምሳሌ የማንቸስተር ናይትድ ጸሐፊያን ከሆኑ ጋዜጠኞች መካከል አንዱ ካርል አንካ አንድ መረጃ ያጋራል። ማንቸስተር ናይትድ በቀዳሚነት የዚህን ተጫዋች አሁን አሁን ባለው ነባራ ሁኔታ እሱ የሚጫወትበትን ቦታ በተመለከተ ለሚነሳው ጉዳይ የመጀመሪያው ምላሽ ብሪያን ኤምቤሞ ወደ ማንቸስተር ናይትድ የመምጣቱን ጉዳይ ያነሳሉ። ብሪያን ኤምቤሞ ወደ ማንቸስተር ናይትድ እያለ የአንቷን ሴሜኞ ወደ ማንቸስተር ዩናይትድ መምጣት የዛን ያህል ተጽዕኖ የሚፈጠር አይደለም። ይልቁኑ ወደ ተጠባባቂ ወንበር ደግሞ የሚወርድ ተጫዋች አለመሆኑን ስንረዳ መምጣቱ የዛን ያህል አስፈላጊ አይደለም። የእሱ ቦታ ቀደም ብሎ በብሪያን ቤሞ ወደዚህ ቡድን መምጣት ቦታው ተይዟል የሚሉ ጥያቄዎች ይነሳሉ። ኦፍኮርስ ይሄ ጉዳይ የሚያስማማ ይመስላል። ሁለት በጣም ምርጥ የሚባሉ አፍሪካያን ተጫዋቾች በወቅቱ ካነሳን ይበልጥ ደግሞ በጣም ፐርፌክት ከሚባሉ ዝውውሮች ውስጥ አንዱ ነው። እንዲያውም እዚህ ጋር የቀድሞ የማንቸስተር ዩናይትድ እና የእንግሊዝ ብሔራዊ ቡድን ኮከብ የነበረው ዋይኒ ሩኒ አንድ መልእክት ያጋራል። በ2025/26 የውድድር ዓመት ምርጥ ተጫዋቾች ብለው ከመረጣቸው ተጫዋቾች ውስጥ በሁለተኛ ደረጃ ላይ የሚቀመጠው ብሪያን ቤመኑ፣ ሶስተኛ ቪክተር ኬሬዥን ያደርጋል እና አንደኛው እንዲሁም የዚህ ውድድር አመት የሱ ምርጡ ከሚባሉት ውስጥ አንቶኒ ሴሜኞን ያነሳል ማለት ነው። ስለዚህ የብሪያን ኤምቤሞ በማንቸስተር ዩናይትድ መኖር በቡናቸው ውስጥ የዚህ ተጫዋች ፕሮፐርሊ በስታርቲንግ ላይናፕ ውስጥ በእያንዳንዱ ጨዋታ ላይ በማስቀመጥ ማነው በማስገባት ወደ ቡናቸው የቡናቸው ተጽዕኖ ፈጣሪ የማድረጉ ጉዳይ የዛን ያህል ስራ መስራት የሚችልበት አማራጭ ያለ ስለመሆኑ በርካቶች የሚጠራጠሩት ነው። ስለዚህ አንቶኒ ሴሜኞ በዚህኛው የዝውውር መስኮት ብቻ ሳይሆን በቀጣዮቹም ባሉት ቀናቶች ምናልባት ማንቸስተር ዩናይትድ በዝውውሩ ሂደቱ ላይ ተሳትፎ ሊያደረግ ይችላል። ስሙ በተደጋጋሚ ከዚህ ተጫዋች ጋር ተያይዞ ሊነሳ የሚችልበት ጉዳይ ሊኖር ይችላል። በተለይ ደግሞ የዝውውር የሚባሉ ጋዜጦች ወሪዎችን በጣም አናፈስ ስለሚፈልጉ ይህንን ጉዳይ በተደጋጋሚ ሲወራ ልሰሙ ምስችሉባቸው አማራጮች አሉ። ነገር ግን ከገንዘቡ ባሻገር ተጫዋች ወደ እነዚህ ቡድኖች ሲመጣ የትኛው ቡድን ላይ ይበልጥ ፐርፌክት ነው የሚሉትን ጉዳዮች ከተመለከትን? በእነዚህ ሶስቱ ቡድኖች ውስጥ የመጫወት እድል አለው። ነገር ግን አሁን ባለው ነባራዊ ሁኔታ ተጫዋቹ በማንቸስተር ናይትድ በኩል ቀደም ብሎ የብሪያን ምቤሞ ወደዚህ ቡድን መምጣት፣ ምናልባትም በቀጣዮችም በዝውውሩ ቆይታዎች ውስጥ ተጫዋቹ ማንቸስተር ናይትድ ማምጣት የሚፈልግበት አሊያም እንዲመጣም ጭምር የሚያስገድዱት ምክንያቶች አሉ ለማለት ፍጹም በሚያስቸግር መልኩ በቡድን ውስጥ ቀደም ብሎ የተያዘው የ ሜዳ ላይ እንቅስቃሴዎቹ ምናልባት ተጫዋች ወደ ማንቸስተር ዩናይትድ እንዳይመጣ ጭምር ሊያደርጉት የሚችሉበት አማራጮች አሉ። እንዲያውም አንድ ጽሑፍ እየተመለከትኩኝ በዚህ ውድድር ዓመት እስከ ኦክቶበር 13 ድረስ በነበሩት ጨዋታዎች የፕሪሚየር ሊጉ ምርጡ ተጫዋች የሚል ኦፕታ አናሊስት መረጃ ይዘው ወጥቶ ነበር። ለምሳሌ በዚህ ውጥጥር ዓመት ለቡድናቸው ጎል በማስቆጠር የነበራቸውን ተሳትፎው ስንመለከት በጎልና አሲስት አንቶኒ ሴሜኞ 81.8 በመቶ ከፍ ያለ ተጫዋች ነበረ እና በዘጠኝ ጎሎች ላይ ተሳትፎ አድርጓል፣ በአሲስት እና በጎል ይሄ ከአንቶኒ ከርሊንግ ብራውት ሃላንድ፣ ከጃክ ግሪሊሽ፣ ጀረድ ባውን፣ ዲዩፍ፣ ከዛ ባለፈ ቮልተማድ፣ ኒዶ ሳር እንዲሁም ደግሞ ቴጉ ካሉ ተጫዋቾች ፍጹም የተሻለ የጎሎች ተሳትፎ ያለው ነው በአንድ ቡድን ውስጥ ካሉ ተጫዋቾች አንጻር ማለት ነው። እና ደግሞ በጣም ፐርፌክት የሚባሉ ቁጥሮችን ነው እያስመዘገበ የሚገኘው። የሆነ ፕሮዳክቲቭ የመሆኑ ጉዳይ ከጊዜ ወደ ጊዜ ፍጹም እየተሻሻሉ እንደሆነ እየተመለከትንበት የሚገኝ ተጫዋች ነው ይሄ። ተጫዋቹን በተመለከተ አንዳንዶቹ እንዲሁ በቁጥር ደረጃ ብቻ ተነግረው የሚያልፉ ስታስቲክሶች ብቻ ናቸው ማለት ለማለት ደግሞ ፍጹም የሚያስቸግሩ ይመስሉኛል። እና አንዶኒ ኢራኦላ በዚህ ውድድር ዓመት ምናልባት እስካሁን ድረስ ባለው ቆይታ በጣም ስትረግል ያደርጋሉ ተብለው ከሚጠበቁ የዚህ ውድድር ዓመት አሰልጣኞች አለያም ቡድኖች መካከል አንዱን እየመሩ ይገኛሉ። በዚህ ሂደት ውስጥ ጥያቄ ይነሳበት የነበረው ቡድን ይሄ ሆኖ ሳለ እና ደግሞ ይሄ በጣም በተቃራኒው ፉርሽ እንዲሆንም ጭምር ያስደረገ ወይም ያስቻለ ቡድን መሆኑን ስትመለከቱ በጣም የተሻለ ጊዜን እያሳለፈ የሚገኝ ተጫዋች ሆኖ እየተመለከት ነው እንገኛለን እና ከዚህ በፊት በነበሩት የበርነሞዝ ቆይታዎች አንጻር ከነዛ በጣም በተቃራኒ በረጅም ርቀት እየተጓዘ የሚገኝ ተጫዋች መሆኑን ደግሞ እያስተዋለን እንገኛለን። እንግዲህ በዚህ ውድድር ዓመት የአንድ ዋን ማን ቲም ይላሉ እንዲያውም ፈረንጆቹ ማለት ነው። በአንድ ተጫዋች ይበልጥ ብዙ ነገሩን ኮንትሮል የተደረገ ቡድን ተደርጎ ሲነሳ አንደኛው ማንቸስተር ሲቲ ነው። ሃርሊንግ ብራውታላንድ 15 ጎሎች ላይ ተሳትፈዋል። ሁለተኛው አንቶኒ ሴሜኞ ነው። 9 ጎሎች ላይ 53 በመቶ የቡድኑ የጎል ማስቆጠር ተሳትፎ ላይ የሚነሳ ተጫዋች ነው። እንደ ና ማቴታ በክሪስቲያል ፓላስ። ከዛ ባለፈ ቡርኖ ጉማሬዥ በተመሳሳይ ደግሞ በኒውካስል ዩናይትድ የሚነሱ ተጫዋቾች ናቸው። በበርንዋስ በእስካሁን ቆይታዎች በ101 ጨዋታዎች 28 ጎሎችን አስቆጥሮ 13 ለገብ የሚሆኑ ኳሶችን አመሻሽቶ ያቀብሏል እና ቅድም እንዳነሳነ ሁሉ በአጠቃላይ ማለት ነው በእንግሊዝ ፐርሚየር ሊግ ካሳለፍነው የውድድር ዓመት ጀምሮ ከሞሐመድ ሳላ፣ ከርሊንግ ብራውታላንድ፣ ብሪያን ምቤሞ፣ አይዛክና ጀረል ባውን ቀጥሎ በርካታ ጎሎች ለተሳትፎ ማድረግ የቻለ ተጫዋች ነው በ48 ጨዋታዎች 26 ጎሎችን አስቆጥሯል። ስለዚህ የሆነ ሻይን እያደረገ የሚገኝ በደንብ እያደገ የሚገኝ አንድ ተጫዋች ብለን ስንጠራ ይህ ተጫዋች በጣም ጥሩ ጊዜን እያሳለፉ ከሚገኙ ተጫዋች መካከል አንዱ የመሆን እድል በደንብ እንዳለው ማንሳት የምንችልበትን አይነት ስታት ሲክስ በዚህ ቡር ውስጥ እያሳለፉ ከሚገኙ ተጫዋች መካከል አንዱ ነው። ቅድም ያነሳናቸው በጣም የእሱ የእግር ኳስ ካሪየር ዳግም ወደ ተሻለ ደረጃ ሪቫይቭ የማድረግ እድል ሊኖራቸዋል ተብለው በማይጠበቁ መልኩ የነበሩት የኒውፖርት ከዛ በፊት የነበሩት የእግር ኳስ ካሪሮቹ ከዛ በተቃራኒም ጭምር እንዲሆኑ ያስቻለ ተጫዋች ነው እና ማረፊያው የት ሊሆን ይችላል የሚለው ጉዳይ በሰፊው የሚጠበቅ ነው። ቅድም እንዳነሳ ነው ቶትናም ስፐርስ ይህንን ተጫዋች ከሚፈልጉ ክለቦች ውስጥ አንዱ ነው። ቀደም ሲል እንዳልነው ግን የዚህ ተጫዋችን በተመለከተ ቶተናምም መሐመድ ቅዱስን እዛ ቦታ ላይ አምጥቷል ቀደም ብሎ ነገር ግን በተምሳይ መሐመድ ቅዱስን እንኳን ቢያመጡ በዚህኛው የዝውውር መስኮት በዝውሩ ሂደቱ ላይ ሊያመጧቸው ከሚፈልጓቸው ተጫዋቾች መካከል አንዱ። ከዛ ባለፈ ሊቨርፑልን በተመሳሳይ ሁለት የቡድኖቹ ኮዲ ጋክፖ፣ ሞሐመድ ሳላ አሁን የእድሜዎቻቸው የመጨረሻዎቹ ማነው፣ ሞሐመድ ሳላ የመጨረሻው ጊዜ ላይ ነው የሚገኘው። ደግሞ ዴክላይን እያደረገ የሚገኝ ተጫዋች ሶ የሱ ተተኪ ማድረጉ ይፈልጋሉ ተብሏል። ሊሽ ዲያዝንም ስቲል ተክተውታል ተብሎ አይታሰብም ወደ ባየር ሚኒክ ከሸኙ በኋላ እና እነዚህ ሶስት ክለቦች በዚህ ሰዓት ላይ ይህንን ተጫዋች የሚፈልጉበት እድል አለ። ማንቸስተር ሲቲም በዝውውሩ ሂደቱ ላይ ምንም እንኳን የጀረሚ የዶኩ በዚህ ቡድን ውስጥ በጣም ጥሩ የሚባል ጊዜ በዚህ ሰዓት ላይ እያሳለፈ የሚገኝ ተጫዋች ቢሆንም በዚህ ዝውውር ላይ ሙሉ ለሙሉ እጁን ሊያወጣ የሚችልበት እድል ላይኖር የሚችልበት አማራጭ አለ። በዝውሩ ሂደቱ ላይ ግን ይሄ ተጫዋች በእነዚህ ሁሉ ክለቦች የሚፈለግ ሆኗል ማለት ነው።